ሰላም ሰላም ጤና ይስጥልን እንደምናላችሁ ሁሉ ሰላም ሁሉ አማን ይህ መልካሙ ሚዲያ ነው የዕለተ ዓርብ የግንቦት 8 ቀን 2017 ዓ ም ዓለም አቀፍ አጫጭር መረጃዎችን ይዘን መጥተናል በቅድሚያም ለመከታተል ያመቻቸው ዘንድ አርዕስቶቹን እናስታውሳችሁ የተባበሩት መንግስታት ድርጅት እስራኤል የወረረችውን የዌስት ባንክ መሬት መመዝገብ ህጋዊ ህገወጥ ያደርገዋል ሲል አስጠነቀቀ በታይላንድ ውስጥ ተሰውራ የነበረችው ብሪታንያዊት የአደንዛዥ እጽ ወንጀለኛ በጆርጂያ ስለመያዟ ተሰማ። ህንድና ፓኪስታን በአሜሪካ አሸማጋይነት አስፈሪ ጅማሮ የታየበትን ጦርነት ማቆማቸውን ቢናገረውም ቅሉ ነገር ግን ህንድ ዛሬም አሸባሪዎችን ስለመግደሏ አስታውቃለች። የአውሮፓ ህብረት በሩሲያ ላይ አዲስ ማዕቀብ ለመጣል ውሳኔ ያሳለፈ የማሊ መንግስት የፖለቲካ ማኅበራት እና ድርጅቶች ህልውናቸው ስለማክተሙ ተናገረ። ዶናልድ ትራምፕ ከሶሪያዋቻቸው አህመድ አልሻራ ጋር በሳውዲ ተገናኝተው ስለመምከራቸው ተሰምቷል። 16 የቀድሞ መሪዎች ፕሬዝዳንት ሐሰን ሼክ መሐመድ የሶማሊያን ፖለቲካ አበላሽተዋል በማለት ከሰሱ። አብራችሁን ስትቆዩ እነኚህንና ሌሎችንም መረጃዎች ታገኛላችሁ። አሁን ወደ ዜና ትንታኔያችን እናልፋለን። አብራችሁን ዝለቁ። የተባበሩት መንግስታት ድርጅት እስራኤል በጉልበት የያዘችውን መሬት የምዝገባ ሂደትን ማጽደቋ በፍልስጤም ግዛት ላይ የበለጠ ሕገወጥ ተግባሯን ህጋዊ የማድረግ አደገኛ አዝማሚያ ነው በማለት ማስጠንቀቂያ ሰጥቷል። በእስራኤል የተወረረው ዌስት ባንክ የፍልስጤም ግዛት አንድ አካል ነው ብለን እናምናለን ሲሉ የተመድ ቃል አቀባይ ስቴቫን ዱጃሪፍ በዜና ኮንፈረንስ ላይ ተናግረዋል። ይህ በእንዲህ እንዳለ የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤትን ኦቻ ጠቅሶ እንደዘገበው ከሰባ ቀናት በላይ በጋዛ ሰርጥ ምንም አይነት የሰብአዊና የንግድ አቅርቦቶች ባለመግባታቸው በርካቶች በረሃብ መሞታቸውን አስታውቋል። የ አስራ ስምንት ዓመቷ ቤላሜ ኩሌ ከቴክሳይድ በታይላንድ ፓታያ አካባቢ ጠፍታ የነበረች ቢሆንም አሁን ግን በጆርጂያ መያዟን ፖሊስ አስታወቀ ይህች የብሪታንያ ተወላጅ በአደገኛ የዕጽ ማዘዋወር ወንጀል ስትፈለግ የቆየች ታይላንድ ውስጥ ጠፍታለች የተባለች ብሪታንያዊት የቤላሜ ኩሌ እናት ሊያን ኬኔዲ ልጃቸው ለመጨረሻ ጊዜ ያገኟት ከተወሰኑ ቀናት ከሳምንት በፊት ታይላንድ ፓታያ አካባቢ ነው ከቅዳሜ ጀምሮ የት እንደሄደች አለማወቃቸውን ግራ እንደገባቸውና ሲጨነቁ መሰንበታቸውንም ተናግረዋል። ሕንድና ፓኪስታን በአሜሪካ አሸማጋይነት የተኩስ አቁም ስምምነት ላይ ደርሰዋል ቢባልም ቅሉ ዳሩ ግን ሕንድ ዛሬም በኦፕሬሽን ኬለር ሰላሳ የላሽከር አሸባሪዎችን ገድዬ ግዙፍ የጦር መሳሪያና የጥይት ክምችቶችን አገኘው በማለት ይፋ አውጥታለች። ኦፕሬሽን ኬለር የህንድ ጦር በአሸባሪዎች ላይ የወሰደው ሌላ ወታደራዊ እርምጃ ሲሆን ይህም በሀገሪቱ ስኬታማና ቀጣይነት ያለው ኦፕሬሽን ሲንዶር ሌላኛው መገለጫ ነው ተብሎለታል። የላሽካር ኢታይባ ወይም ሌቲ አዛዥ ሻሂድ ኩታይን ከመግደሉ በተጨማሪ በኦፕሬሽን ኬለር በጃሙና ካሽሚር ሾፔን ውስጥ ላሽካር ኢታይባ ወይም ሌቲ አሸባሪዎችን ደምስሶ በርከት ያሉ ጠመንጃዎችን፣ የእጅ ቦምቦችንና ጥይቶችን ስለማግኘቱ ገልጿል። የህንድ መከላከያ ሰራዊት ለሂንዱስታን ታይምስ በሰጠው መረጃ ላይ የአውሮፓ ህብረት ሩሲያ ላይ አዳዲስ ማዕቀብ ለመጣል ውሳኔ ላይ ስለመድረሱ የህብረቱ የውጭ ፖሊሲ ኃላፊ ጃዳ ካላስ ይፋ አደረጉ። ቀደም ሲል ለሰሚውም የሚከብድ በአስር ሺዎች የሚቆጠረ የማዕቀብ ናዳ የዘነበባት ሩሲያ ዛሬም በንግድ የመርከቦቿና የነዳጅ ዘይት ምርቷን ያነጣጠረ የማዕቀብ ውርድብኝ ለማውረድ እየድወለተ ነው። የአውሮፓ ህብረት ዓላማውም ሩሲያ በዩክሬን ግዛቶች የምትፈጽመውን ጥቃት ታቆ ምዘንድ ዘንድ ጫና ለመፍጠር በማሰብ ነው ተብሏል። ይህ በእንዲህ እንዳለ በቱርክ ኢስታንቡል በሚደረገው የሩሲያ ዩክሬን የተኩስ አቁም የሰላም ስምምነት ላይ ለመሳተፍ የብላዲሚር ፑቲን ስም አለመካተቱ ብዙዎችን አስገርሟል። የማሊ መንግስት የፖለቲካ ማህበራትና ድርጅቶችን ከማናቸውም እንቅስቃሴያቸው ከመከልከሉም ባሻገር ሕልውናቸው እንዳከተመ መርዶን ነግሯቸዋል። የማሊ መንግስት ቀጭን ትዕዛዝ በአዋጅ የተደገፈ ሲሆን አዋጅን ተላልፎ የተገኘ ግለሰብ፣ ድርጅት፣ የፖለቲካ ማህበራት ቢኖሩ አይቀጡ ቅጣት ቀጣለሁ ብሏል። ማሊ በተለያዩ አሸባሪ ጽንፈኛ ቡድኖች እንደ አሻሮ ስትታመስ የቆየች በተደጋጋሚ በመፈ በመፈንቅለ መንግስት የምትናጥ በወታደራዊ ጁንታ ኃይል የምትመራ ሀገር ናት። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሶሪያ አቻቸው አህመድ አልሻራ ጋር በሳውዲ ሪያድ ተገናኝተው ሶሪያ ከእስራኤል ጋር ያላትን ግንኙነት ወደ መደበኛ ሁኔታ እንዲቀየር ጠይቀዋል። ዋሽንግተን በደማስቆ ላይ የጣለችውን ማዕቀብ ማንሳቷን ባሳወቀች ከአንድ ቀን በኋላ መሆኑ ነው። የሳውዲ አረቢያው አልጋወራሽ መሐመድ ቢን ሳልማን የተሳተፉበት ስብሰባ ከዩኤስ የባህረ ሰላጤው የመሪዎች ጉባኤ ቀደም ብሎ የተካሄደ ስለመሆኑ የዋይት ሀውስ ቃል አቀባይ ተናግረዋል። በውይይቱ ወቅት ፕሬዚዳንት ትራምፕ ለሶሪያ አቻቸው ከእስራኤል ጋር መደበኛ የአብርሃም ስምምነትን እንዲፈርሙ ጠይቀዋል። የሶማሊያ ፖለቲከኞች ቡድን ፕሬዝዳንት ሐሰን ሼክ መሐመድ ህገ መንግስታዊ የአንድነት ብሔራዊ መሪ ሚናቸውን ትተው በምትኩ ራሳቸውን ከፓርቲ የፖለቲካ አጀንዳዎች ጋር አሰልፈዋል ሲሉ ከሰሱ። አስራ ስድስት የቀድሞ መሪዎቹ በወጡት የጋራ መግለጫ የብሔራዊ የምክክር ምክር ቤት ውድቀትና በሶማሊያ እየጨመረ የመጣው የፖለቲካ መከፋፈል ፕሬዝዳንት ሐሰን ሼክ መሐመድ የሚመሩት የማስመሰያ የፍትህና የአንድነት ፓርቲ ወይም ጄኤስፒ በይፋ መቋቋሙን ተከትሎ ያደረባቸውን ስጋት ገልጸዋል። ሶማሊያ ከዚህ በፊት ታይቶ በማይታወቅ የፖለቲካ ቀውስ ውስጥ ትገኛለች። ባለድርሻ አካላትን አንድ በማድረግ በማሰባሰብ የህገ መንግስት የምርጫና የጸጥታ ችግሮችን ከመፍታት ከመቅረፍ ይልቅ የፖለቲካ ልዩነትን እያባባሱ ነው ብለዋል። የፖለቲካ ድርጅቶቹ የቀድሞዎቹ ፕሬዚዳንቶች ሸሪፍ ሼክ አህመድ እና ጠቅላይ ሚኒስትሮች ሀሰን አሊ ቻይሬ፣ መሐመድ ሁሴን ሮበሌ፣ ኦማር አብዲ ራሺድ ሻርማሪኬ፣ አብዲ ፋራህ ሺርዶን ወይም ሳዕዲ እና ሌሎች ከፍተኛ ባለስልጣናት ፊርማቸውን በማሰባሰብ ክሳቸውን አሰምተዋል። ካምቦዲያና ቻይና ግዙፍ የጋራ ወታደራዊ ልምምድ እናደርጋለን አሉ። የወርቅ ድራጎን ጎልደን ድራጎን የሚል ስያሜ የተሰጠው ወታደራዊ ልምምድ ለማከናወን ቻይናና ካምቦዲያ የብስ የባህርና የአየር ኃይል ጦራቸውን አዘጋጅተዋል። የመጀመሪያውን ልምምዳቸውን እንደ አውሮፓውያን አቆጣጠር በ2016 ያካሄዱ ሲሆን በወቅቱ ካምቦዲያ ከቻይና ጋር ያላትን ግንኙነት በማጠናከር በአንጻሩ ከአሜሪ ካ የቀረበላትን የጋራ ወታደራዊ የጦር ልምምድ ጥያቄን መሰረዟ ውድቅ ማድረጓ ይታወቃል። ካምቦዲያ በደቡብ ምስራቅ እስያ የቻይና የቅርብ አጋር ስትሆን ቤጂንግ የካምቦዲያ በጣም አስፈላጊ አገርና በጎ አድራጊ ናት። የእርዳታ እጇ ማዋለ ንዋይዋ የካምቦዲያን ፈጣን እድገት በቅርብ አስርተ ዓመታት ውስጥ እንደ ሮኬት እየተኮሰው ነው። በልምምዱ ላይ የስለላና ሰው አልባ አውሮፕላኖች የቀዶ ጥገና ሮቦቶችና የውሻ ሮቦቶች ይሳተፋሉ። የካምቦዲያ ቃል አቀባይ ጄኔራል ቶንግ ሶሪም፣ ልምምዱ ራሳችንን የመከላከል አቅማችንን ለማጠናከር በአካባቢውና በዓለም አቀፍ ደረጃ የሰላም ግንባታ ላይ ያለንን አስተዋጽኦ ለማበርከት ነው ብለዋል። በስተመጨረሻም እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ኦራጓይን የመሩት የዓለማችን ዲያው ፕሬዚዳንት የቀድሞ የግራ ዘመም አቀንቃኙ ጆሴ ፔፔ ሙጂካ በ89 ዓመታቸው ከዚህ ዓለም በሞት ተለዩ። የማርክሲስት አራማጅ የሽምቅ ተዋጊው በጉሮሮ ካንሰር ሲሰቃዩ የቆዩት ከከተማ ራቅ ብለው በመሄድ በግብርና ስራቸው ላይ ተሰማርተው ነው። ዘመናትን ያስቆጠሩት ቮልስዋገን መኪናቸውና ማኑዌላ የተባለ ውሻቸውን በመያዝ ዘመናቸውን ገፍተዋል። በአንድ ወቅት የዓለም ደሃው ፕሬዚዳንት የሚል ቅጽል ስም ተሰጥቶታል። ምን ይላሉ ተብለው ተጠይቀው እኔ ድሃ እንዲሆንኩ አይሰማኝም ድሃ የሚባሉት ግን ከድሃ ሀገራቸውና ከምስኪን ሕዝባቸው ጉሮሮ እየነጠቁ ኪሳቸውን የሚያደልቡ ካዘናቸውን የሚሞሉት ናቸው እንጂ የሕሊናና የአእምሮ ድሆች እኔ አይደለሁም ብለው ነበረ በቃለ መጠይቃቸው። ውድ አድማጭ ተመልካቾቻችን ለዛሬ የዝንላችሁ አጫጭር ዓለም አቀፍ ዜናዎች እዚህ ላይ እናበቃለን። እናንተም ጊዜ ገንዘብ፣ ጉልበት፣ ልብና ጆሮዊ ህሊናቸውን በቅነት ሰጥታቸውን አብራቸውን ስለዘለቃችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላቸዋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ።